ስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን በአብ በወልድ በመንፈስ ቅዱስ ስማምነን ብጹዕና ቅዱስ የሆነ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ሰማዕት የቅዱስ ቂርቆስንና የእናቱን የቅድስት ኢየሉጣን በወርሃ ሰኔ የሚነበብ የሚጸለየውን ከገድላቸው ማንበብ እንጀምራለን ከዚህም በኋላ ቅዱስ ገብርኤልም ለቅድስት ኢየሉጣ እንዲህ ብሎ ነገራት። ቅዱስ ገብርኤልም ቅድስት ኢየሉጣን ልንገርሽ ስሚ አላት። የብዙ አባት የሚሆን ካንቺ ይወለዳልና እርሱም ደስታሽ ለሕዝቡና ለአሕዛብም ደስታቸው፣ በማኅፀንሽም ፍሬ ዓለም ሁሉ ይድናል። ርዝመቱና ፍሬውም እንደ ዛፍ ይሆናል አለችው። አለችውም ከዳን ህዝብና ከገለብጣን ከፈረሽ ሙሊም ጌታዬ ይሆናልና? አለች። አዎን አላት። ለእነዚያ ለአሕዛብ መድኃኒታቸው ትሆኛለሽና፣ ከአንቺም የሚወለድ ኃጢአትን የሚያሰሰሪ ነው። አንቺንና ልጅሽን ያመነም ለእግዚአብሔር መሥዋዕት እንደሚያገባ ይሆናል። እንደዚሁም ያ መልአክ ተናግሮ ተሰወራት። እርሷንም በጥበቡ እስከ አርባ ቀን ሰወራት። እነዚያ ገደል የገቡ ጭፍሮችም ስጋቸው ለዱር አራዊት ሆነ። ያ ልበኩራተኛ ንጉሥም አለ መልእክተኞቼ የት ገቡ? አለ ወዳጆችም ወደ ቤታቸው ገቡን? እስኪ ሂዱ ይዋቸው። የሄዱትም አጧቸው። ከነርሱም ከመውደቅ የቀረ የለም። በፈለጋቸውም ጊዜ አጥንታቸው ተበትነው ተገኙ። ሄደውም እንዳዩ ለንጉሡም ነገሩት። ስለ ጃንደረቦቹም ማዘነ አላቸውም፣ ያቺ ልጅ ተፈይታ ተገኘችን? እንደ ትቢያ ቤልን፣ ዳጎንን፣ አጵሎንንም የፈጨችውን መታሰቢያቸውንም አጣች። አማልክቶችም እኒህ ናቸው፣ ከእነዚህ ከቤል ከዳጎን እርሷንስ አላየናትም አሉት። አላቸውም፣ እናንተ ወዳጆቼና ባለሟሎቼ ኑ ንሂድና ባለመድሃኒቷን እንፈልጋት። በነገርም ሄዱ። በአርባ ቀንም አገኟት በኋላ የዱር አራዊትና እባቦች ሲከተሏት አንበሶችና ነብሮችም በጣት ውስጥ እንዳለ ቀለበት ሲዞሯት ባዩዋትም ጊዜ ሸሹ። ያን ጊዜም የዱር አራዊት እኒያን አገልጋዮች እኩሌቶችን ያዟቸው። ከእነርሱ አንዱ ጭፍራ ወደ ንጉሱ ደረሰ። ግባም አለው። ጭንቅ ስራ አገኘን። ልጅህ ልጅህ እየሉጣስ በብዙ አራዊት መካከል አለች። ልጅህ እየሉጣንም በያዝና ጊዜ እነዚህ አራዊት መጡ፣ ጭፍሮችንም ያዟቸው፣ አላተረፏቸውምም። እኔም በመምታትና በብዙ ጻር አመለጥኩኝ። ልጅህም ፊቷ እንደ ጨረቃ እያበራ በመካከላቸው ነበረች። አነበሶችና አነብሮች ከእርሷ ጋር ይጫወቱ ነበር፣ እንደ በጎችና እንደ ፍየል ይቅመሰመሱም ነበር። ንጉሱም አባቷ ንጉሱ አባቷን በሰማ ጊዜ ፈጽሞ ተደነቀ። እርሷም ጸለየች፣ ለአናንያ ለአዛሪያ እና ለሚሳኤል በእሳት መካከል እያሉ ታላቅ ታምርን ያሳየህ እንደ እነርሱ በኒህኔን በበደሉኝ ባህሪያዎች ታላቅ ታምርን አሳየኝ ብላ የአገልጋዮች የአናንያንና የአዛሪያን የሚሳኤልንም ልመና እንደተቀበልክ ባመሰገኑሁ ጊዜም ነፍሳችን እና ስጋችንን ታመሰግንሃለች እያሉ አምላካችን መድኃኒታችን ኢየሱስ ክርስቶስ እንበረከካሃለን፣ እንባርከሃለንም፣ ስምህንም ለዘላለም እናመሰግናለን። ዳግመኛም ጸለዩ። የአባቶቻችን አምላክ እግዚአብሔር ይመስገን፣ ለዘላለምም ልዑል ነው። አንተ በሥራ ሁሉ ጻድቅ ነህና ጎዳናህም ሁሉ የቀና ነው እያሉ በቅድስት ኢየሩሳሌም አገር ያደረገልህን ፍርድ የቀና ስራህም በእውነተኛ ፍርድ ስለ እኛ ኃጢአትን ይህን ሁሉ አምጥተሃልና፣ አንተን ተው ነህ ፈጽመንም ስለበደል ለመንግሥተ ሰማያት ጃንደረቦች የሆነች ይህቺ ልጅ እንዲህ ባለች ጊዜ በጸሎትና በስግደት በትጋትና በመለመን እርሷ የተዘጋጀች ናት። እንደ ፀሐይም ትበራ ነበር። ያያትም ሁሉ ይደነግጣል፣ ከግርማዋም የተነሳ ይፈራ ነበር። እርሷም ጸሎትና ጾምን ታበዛ ነበር። ጥሩ ነገሮችን የሚጠላ ሰይጣንም ሰው መስሎ እንዳይመጣ ወደ እግዚአብሔር ትለምን ነበር። ዳግመኛም በራሱ አቁማ ብዙ ምህረትን ትለምን ነበር። ጌታዬ ሆይ በተቸገርኩ ጌታዬ ሆይ በተቸገርኩ አገልጋይህ ላይ ልብህን አራራ፣ ያለኝ ሃይማኖት የሌላቸው አላውያን ሰዎች ስጋዬን እንዳያረክሱ፣ ጎዳናዬንና ኑሮዬንም ባርክ ያላንተ አባትና እናት የለኝምና መታመኛዬ አንተ ነ በእናቴ ማኅፀን፣ በአንተ ጸናው። በማኅፀንም ውስጥ አንተ ሰወርከኝ። በእናቴ ማኅፀን ውስጥ ዘጠኝ ወር በደም ረግቼ ተቀመጠው። ጎዳናዬንም ሁሉ አንተ ታውቃለህ። ይህንንም ብላ ወደ ሰማይ አቀናች። በጎዳናዋም ሁሉ ስታለቅስ ዋለች። የመልካም ነገር ጠላትም የምታውቀው ሰው መስሎ መጣ። አላትም የምትጸልየው ጸሎትሽ ጥቅሙ ምንድን ነው? ጠቃሚስ መቤት ሆይ የምመክርሽ ሌላ አለ። የአባትሽንና የእናትሽን መንግስት ወርሽ ዘንድ የሚበዛ ክብርም አለሽ፣ ለመንግስትሽ ምስጋና። እንደዚህም በሚጥም ቃል አላት። እርሷም እርሱ የበጎች ጠላት እንደሆነ አወቀች። አለችውም አንተ ማነህ? አገርህስ ወዴት ነው? ማንጠራህ ጠራ? ያስተማረህ መምህር ማን ነው አለችው። ስሜንስ የነገረህስ ማን ነው? አንተ ስማቸው አንፎስ ጊዮንጓ አንበይ አጵሎን አቴና ከሚባሉ ሰዎች ከሚያስቱ ትመስላለ፣ አንተ ልጃቸውንም ትመስላለህ። ይህንንም ብላ በላዩ ላይ ምራቅ ተፋችበት። ያን ጊዜ እንደ ጢስ ትቢያ ሆነ። በፊቷም ቅዱሳንን የሚጣላና እርጉም ያፈረ ሆነ። እርሷም የአማልክትን አምላክ አመሰገነችው። ያሳችም በእርሷ ላይ ትንቢት ተናገር አላትም የምትወጀው እርሱ ያዞርሽ ዘንድ የሚወድ ጠላትሽን እልካለሁ። እርሷም በሰማች ጊዜ በትምህርተ መስቀል አማተበችበት በእጇ ይዛ በእሳት ሰንሰለትም አሰረችው በገደልም አስቀመጠችው፣ በትምህርተ መስቀልም በላዩ ላይ አማተበች። በቀንና በሌሊክትስም ያለቅስ ነበር። ወዮልኝ ወዮታ አለብኝ እያለ ለወዳጆቼ በዚህች በአስር 10 ዓመት ልጅ መሳቂያና መዘባበቻ ሆነው መድኃኒቷ ከዘመኗ ቁጥር ይበዛል ወዮልኝ ወዮታ አለብኝ ከእጇ ማን ያድነኛል እርሷም አለችው ሰራየኛና የምትጣላ የአማልክት አምላክና የጌቶችን ጌታ ስም የሚጠሩትን የምታስት ሆይ አታርክመኝ ከኔ ጋር እና የአምላኬ የጌታዬና የመድኃኒቴ የኢየሱስ ክርስቶስን ስም ከሚጠሩ ጋር ሁሉ እድል ፈንታ የለህምና ይህንንም ብላ ወደ ሌላ ማደሪያ ገባች። በዚያም ድዳ እና ውር አንካሳ እና ሰባራ እግሩ የደረቀ እና ልምሾ የሆነ አገኘች። አይታም በእርሱ ላይ ደነገጠች፣ ተናገረችው፣ መናገርን እንቢ አለ። በእርሱም ላይም ጸለየች፣ የአማልክት አምላክና የጌቶች ጌታ ጸሎቴን ስማኝ ብላ የወዳጄን የጳውሎስ ጸሎት እንደሰማ እንደርሱ እኔም ያንተን የአምላኬን ስም እጠራለሁ እጸልያለውም የተቸገርኩና በሰው ዘንድ የተናቅሁ የባሪያህን ልመናዬንና ጸሎቴን አታሳፍረኝ፣ ድዳውንና ምስኪኑን ልምሾውንም ይቅርበል። እንዲህ ስትል ተነስቶ በእግሩ ቆመ፣ እንደ ሰውም ሁሉ ተናገረ። ቅድስት ኢየሉጣ ሃይማኖትህ ምንድን ነው አለችው። አላትም ሃይማኖቴንስ አላውቀውም፣ እናት አባቶቼንም አላውቃቸውም። ከእናቴ ማዕፀን በተወለድኩ ጊዜ እንደዚሁ ሆንኩ። ቀኑንና ሰዓቱን ምሽቱንም አላውቅም አለች አላውቅም፣ አላት አለችውም፣ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ታምናለህን? አንቺ በምታመልከው አምላክ አሁን አምናለሁ፣ እርሱንም ምን ያመልካለሁ። አላት፣ በልብህም አትጠራጠር አታወላውልም፣ አለችው። በሁሉ ሀያል በእግዚአብሔር እመን እንጂ የአባት አማልክቶችህንም ተው። አላትም፣ እመቤቴ ሆይ እኔ ተላላኪሽ ሆን ዘንድ ወዳለሁ። አለችው ልንገርህ ስማ። በሀገሬ ተቀም በሀገሬ ተቀመጥ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስም ሃይማኖት እንግዲህ ለልጅ ልጅ እስከ ዘላለም ሆኖ። እርሱም አለ እንዳልሽ ለዘላለም እስከ ልጅ ልጄ ይሁን፣ እሺ አለ። እርሷን ማጥራ ከፍልስጤን ምድር ወደ ማይጣዳ ሄደች፣ በውስጡም አደረች። ከአባቷና ከእናቷ አገልጋዮችም ሁለቱ አገኟት፣ አሏትም ለአንቺ ሰላምታ ይገባሻል። በማለትም ተናገሯት። አራዊትና እንሰሶች፣ ነብሮች ሲጣሏት አላዩአትም። እርሷም የአባቷና የእናቷ አገልጓዮች እንደሆነ አወቀቻቸው። አሏትም እመቤት ሆይ ሰላምታ ይገባሻል። ሀገርሽና ቤትሽ የት ነው? እናትና አባትሽ እነማን ናቸው? አለቻቸውም እኔ ከጌታ ሀገርና ከአባቴ ሀገር ከኢየሩሳሌም ወጥቻለሁና ከህፃንነቴ ጀምሮ ጣሉኝ። እናንተ ስ አገራችሁና ቤታችሁ የት ነው? አለቻቸው። አሏትም እኛ ስሟ ክርስቲያናዊት የምትባል ስለ ንጉሥ ልጅ ስለ ኢየሉጣ ችግር አገኘን። እርሷም ስሙ አጵሎን የሚባል መስገጃውን ቀጠቀጠችው። እርሱም እንደ ትቢያ ሆነ። በዚህም ምክንያት አባቷ ተቆጣ። ወደ ታላቅ ገደል ይጥሏት ዘንድ አዘዘ። በጽኑ ገመድም ወስደው አሰሯት። አላም አመለጠቻቸውም። የወረወሯትም ራሳቸው ወደ ገደል የወደቁ ሆኑ። ስጋቸውም ለዱር አራዊት ሆነ። ዳግመኛም ፈለጓት፣ በአራዊትና በአንበሶች መካከልም አግኝተው ያዟት። የያዟትንም እነዚያ አራዊቶች በሏቸው። ዛሬም ዳግመኛ ፈልጋችሁ አምጧት አለ። እኒያ የአባቱ አገልጋዮችንም ተመለሱ፣ አታገኟትም። እናንተም ከሄዳችሁ ከዚህ ካለፋችሁ መስፈርት የሌላቸው አራዊትና ፉኝት አሉ። እንዳልሽም ይሁን አሏት። ሄደንስ ወዴት እናድራለን? አንቺም መጠጊያና ማደሪያ የለሽም። ወደ መንገዳችን እንሄዳለን፣ ባርኪንም እግዚአብሔር ከአንቺ ጋር ነውና። የእግዚአብሔር ሰላምም ከእናንተ ጋር ይኖር፣ በሰላምም ግቡ አለቻቸው። ይህንን ብላ አስደሰተቻቸው። እርሷም ተመልሳ ወደ ውስጥ ሄደች። የሚጠብቃት የደስታ መልአክ ቅዱስ ገብርኤልም መጣ። እንጀራም አምጥቶ ሰጣት፣ በላችም። ጽዋም ሰጣት፣ ጠጣች። የአማልክትን አምላክም አመሰገነችው። የማይገባኝን መብልንና መጠጥን የሰጠህኝንም ብላ ለአገልጋዮቹም በምድር ያልተዘራ በጎ እንጀራ እንደዚህ ይሰጣል። ይህንን ብላም ተኛች። በመኝታዋም ከማኅፀኗ ያወጣ ነጭ ወፍን አየች። ቀዮችና ነጮች የሆኑ ወፎች ይከተሉታል። ወፎችም የፋውዝን ምድር እስከ ጣና እና ማየ ጻዕዳ ምድር ድረስ እስከ ቤገምድር ሁሉ እስከ ቤገምድ ድረስ ሁሉ ይከቡታል። እነርሱም እንደ እሳት ብልጭ ይላሉ። በእሳት ፈረሶችም ይጫወታሉ። ያኔ ንጋት ኮከብ እንደ ባሕር አሸዋ የሚያክሉ ከዋክብት ይከተሉታል። የሚከተሉትም ወፎች እንደ ሰማይ ኮከቦች ወሰን ቁጥር መስፈርት የላቸውም። ምድርንም በደም ይከቧታል። እነርሱም በጓሮ ይጫወታሉ። እነዚያ ወፎችም የልጅሽ ሰማዕታት ናቸው። ቁጥራቸውም ከእናንተ ጋር ነው። ደማቸውም ለልጅ ልጅ ዘመን ምስክር ይሆናል። እንደዚህም ብሎ መድኅን በመልአኩ በቅዱስ ገብርኤል ቃል ተናገራት። ቅድስ ኢየሉጣ ማለች ያንን ቃል በሰማች ጊዜ ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። ያለ መጠኔ የማይገባኝን ይህንን ክብር የሰጠኝ። የልደቴ ቀኑም የተባረከችና የተቀደሰች ሆነች። ከአባቴና ከእናቴ ቤትም መውጣቴም የተመሰገነ ነው። የዚህ ዓለም ንብረት አላሰናከለኝም፣ አላታለለኝምና የሚጠፋ የዓለምን እንጣም ከኔ ላይ የሚጠፋ የሰው ፍቅርንም አልወደድኩም። እነዚያ ሰዎችም ተመልሰው ንግስታችን ሆይ አሏት። ከአንቺ ጋር ርስትና ዕድል ፈንታ አገኘን እኮ እኛም አንቺ በምታመልኪው እናምናለን። እሻለቻቸውም አመኑ። ይህንንም ሲባባሉ የአፍራት ሰዎች መጡ። ከእነዚያ አገልጋዮች ጋርም አገኟት። ሰላምታ ይገባሻልም አሏት። የንጉሥ አባትሽና የንግሥት እናትሽ ሰላምታ አንቺ ጋር ይኑራሏል። የቅድስት ኢየሉጣ ጸሎቷ እና በረከቷ የልጇ የህፃኑም የቅዱስ ቂርቆስ በረከት በአገራችን በኢትዮጵያ በህዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር። አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ከግቡት ይልቅ የድሃይቱን አነስተኛ መባም እንደተቀበልክ ለሁልጊዜ የሚያገለግሉህ አላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት እና ጻድቃን ትጉሃን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብዕር ቀርጾ የጻፈውና ያጻፈውን ወይም በማተም ያሳተመውን ከገዝ ወደ አማርኛም የተረጎመውን ስለ ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውንም በደለኛን ሁሉ በአማላጅነቱ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በቅድስተ ቅዱሳን በድንገል ማርያም ጸሎት በጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አገራችን ኢትዮጵያን ሕዝበ ክርስቲያኑን ሁሉ በቸርነቱ